በአፍሪካ ትልቁና ግዙፍ መስቀል በመሀል አዲስ አበባ። በዓለማችን ላይ ትልልቅ ግዙፍ መስቀሎች የሚገኙ ሲሆን እኚህም የመጀመሪያው የዓለማችን ግዙፍ መስቀል በስፔን ሀገር የሚገኘው መስቀል ኦፍ ዘ ፌልን የተሰኘው ግዙፍ መስቀል ነው። ይህ መስቀል በምስሉ ላይ እንደምትመለከቱት ግዙፍ መስቀል ሲሆን መስቀሉ አሁን ላይ የሀገሪቷ ትልቅ የመስህብ መዳረሻ በመሆን እያገለገለም የሚገኝ ነው። ይህ የዓለማችን አንደኛው ግዙፍ የክርስቲያን መስቀል 492 ከፍታ ያለው ሲሆን ሙሉ ከተማዋን ጨምሮ አካባቢዋን የሚያስመለክት ሰገነት ያለውም ነው። ከዚህ በመቀጠል በሁለተኛ ደረጃ ላይ የሚገኘው የዓለማችን ግዙፍ መስቀል ክሩስዴል ተርሰር ሚሊዮን የተሰኘው ወይንም የሶስተኛው ሺህ ዓመት መስቀል በቺሊ ኮኪምቦ ውስጥ የሚገኝ ትልቅ መስቀል ነው። ከብረትና ከሲሚንቶ የተሰራው የዓለማችን ሁለተኛ ግዙፍ መስቀል 175 ሜትር ከፍታ ያለው ሲሆን የፓሲፊክ ውቅያኖስን በሚያሳይ ኮረብታ ላይ የተተከለ ነው። ሌላኛው ሶስተኛው የዓለማችን ግዙፍ መስቀል ዳምቦ ናናክ ካጊንታን መስቀል በመባል የሚታወቀው በፊሊፒንስ ሀገር የሚገኝ ነው። ይህ መስቀል በኮሬጊዶር ጦርነት ሕይወታቸው ላጡ ከ6000 በላይ የፊሊፒንስ እና የአሜሪካ ወታደሮችን ለማሰብ የተሰራ ቤተ መቅደስ መሆኑም ይነገርለታል። መስቀሉም ከብረት የተሰራ ሲሆን 95 ሜትር ቁመት እንዳለው እንዳለውም ይነገራል። ይህ በእንዲህ እንዳለም ታዲያ በዛሬው ዝግጅታችን ወደ እናንተ ውድ ተከታታዮች የምናደርሰው በመዲናችን አዲስ አበባ ከአፍሪካ የመጀመሪያ የሆነ ልክ ከላይ እንዳነሳናቸው የዓለማችን ግዙፍ መስቀሎች በቢሊዮኖች ወጪ የሚገነባ ግዙፍ የመስቀል ፕሮጀክት ግንባታን የምናደርሳችሁ ይሆናል። በቆይታችንም ይህ ከዚህ ቀደም በትግራይ አዲግራት የተተከለውን የአፍሪካ የመጀመሪያ የዓለም ስምንተኛው ግዙፍ መስቀልን የሚበልጠው ቀል በመዲናችን አዲስ አበባ የት አካባቢ ግንባታ እንደተጀመረ አሁን ያለበትን ደረጃ ፕሮጀክቱ በማን እንደሚገነባ ቁመቱና ስፋቱ ምን ያህል እንደሆነ እና ፕሮጀክቱ በውስጡ ምን ምን የዓለማችን ግዙፍ ማዕከላትን አካ ጨምሮ ስለዚህ መስቀል ፕሮጀክት ግንባታ የተሰሙ የተለያዩ የማይታመኑ መረጃዎችን የምናጋራችሁ ይሆናል። ውድ የተከበራችሁና የተወደዳችሁ የሁሉ ዴይሊ ቤተሰቦች፣ እስከ ፕሮግራማችን ፍጻሜ አብራችሁ ይቆያል። ለቻናላችን አዲስ ከሆናችሁ ቻናላችን ሰብስክራይብ፣ ቪዲዮን ላይክ ማድረግ ቤተሰቡ ያል በአፍሪካ ትልቁና ግዙፍ የመስቀል ፕሮጀክት ግንባታ ድሮፒያን አቆጣጠር በ ሀያ ሀያ መሰረተ ድንጋይ ተጠሩለት ግንባታው የተጀመረ ሲሆን ፕሮጀክቱ በመዲናችን አዲስ አበባ ቀበና ደብረን ቁለታ ቤተ ክርስቲያን ነው ግንባታው የተጀመረው። መስቀሉ አሁን ላይ በአፍሪካ በአንደኛ ደረጃ ላይ የሚገኘውን የአዲግራት ግዙፍ መስቀል ጮማ መስቀልን በመብለጥ ከአፍሪካ አንደኛ ይሆናልም ነው የተባለው መስቀሉ 64 ሜትር ከፍታ ያለው ሲሆን በውስጡም ፓራናሚክ ሊፍት ይገጠምለታል ም ነው የተባለው። ይህ ብቻም ሳይሆን በዚህ ግዙፍ አስደማኝ መስቀል ላይ 40 ሜትር ከፍታ ላይ መላው አዲስ አበባን ፍንትው አድርጎ የሚያስቃኝ መመልከቻ ሰገነት ይኖረዋል ም ነው የተባለው። በተጨማሪም የዓለም አቀፍ ጥናትና ምርምር ማዕከል ያለው መስቀሉ ከተራ ስር በግማሽ ተፈልፍሎ የሚሰራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ጥንታዊ ታሪክ የሚያስቃኝ ግዙፍ ሙዚየም አካቶ ይገነባል ነው የተባለው። ጎብኚዎች በቀጥታ እንዲከታተሉ የሚያስችል የድጓ፣ የዝማሬ፣ የቅዳሴና የአቋቋም ስምንት ክፍሎች ያሉት ምቹ መማሪያም ይገነባለታል። በመሆኑም ታዲያ ይህ ግዙፍ ፕሮጀክት በመዲናችን አዲስ አበባ መገንባቱ ለኦርቶዶክሳውያን እምነት ተከታዮች ኩራት፣ ለመዲናችን አዲስ አበባ ገጽታ ደግሞ ተጨማሪ ውበትና ጌጥ፣ እንዲሁም ደግሞ ኢትዮጵያን ከአፍሪካ ቀዳሚ የሚያደርግ ሀገራችን ኢትዮጵያ ለሃይማኖቷ ያላትን ጠንካራ እምነት የሚያሳይ ነው። ከዚህም ባሻገር ይህ ግዙፍ የመስቀል ፕሮጀክት ግንባታ ኢትዮጵያን በመላው ዓለም ላይ የሚያስታውቅ ብሎም ደግሞ የቱሪዝም መስህብ በመሆን የሚያገለግል ትልቅ የቢሊዮኖች ሜጋ ፕሮጀክት ነው። በተመሳሳይ በቀጣይም በሀገራችን ኢትዮጵያ ተጨማሪ ሶስት ግዙፍ መስቀሎችን የመትከል እቅድ እንደተቀመጠም ነው የተነገረው። በመሆኑም ታዲያ እኚህ መስቀሎችም ይተከላሉ የተባሉት በባህር ዳርና ተጨማሪ በትግራይ እንዲሁም ደግሞ በኦሮሚያ አካባቢዎች መሆኑም ተነግሯል። እንደሚታወቀው የአፍሪካ ትልቁ የተባለው ግዙፍ መስቀል ከዚህም በፊት የተተከለው በትግራይ ክልል በአዲግራት አካባቢ የሚገኘው ጮማ መስቀል መሆኑ ይታወቃል። ይህ መስቀል አሁን ድረስ ከአፍሪካ የመጀመሪያው ግዙፍ መስቀል ሲሆን ከዓለማችን ደግሞ በስምንተኛ ደረጃ ላይ እንደሚገኝ መረጃዎች ያመለክታሉ። ይህ የአህጉራችን አፍሪካ ግዙፍ መስቀል 52 ሜትር ከፍታና 29 ሜትር ስፋት ያለው ሲሆን መስቀሉ ለከተማዋ ልዩ ድምቀት በመሆን አዲግራት የሄደ ሰው ይህን ቦታ ሳይጎበኝ ፈጽሞም አይመለስም። ጮሞ መስቀል ኢየሱስ ክርስቶስ የተሰቀለበት የእውነተኛው መስቀል ክፍል አሁን ወዳለበት ወደ ግሸን ማርያም ሲጓዝ ለሁለት ወራት የቆየበት ታሪካዊ ቦታ መሆኑም ይታወቃል። እስካሁንም መስቀሉ የደመራ በዓል ማዕከል ሆኖ በመስቀል ዋዜማ በሺዎች የሚቆጠሩ ምዕመናን የሚነድ እሳት፣ እንጨት ወይንም ችቦ ይዘው የሚያነዱበት ስፍራ ነው። መስቀል የኢየሱስ ክርስቶስ ሕይወት ምሳሌያዊ መታሰቢያ ነው። መስቀል በክርስቲያን ውስጥ በጣም አስፈላጊ ከሆኑት ምልክቶች አንዱ ነው። ለሰው ልጅ ሕይወት የሞተውን የኢየሱስ ክርስቶስ ስቃይና ሞትን የሚያስታውስ ሲሆን ይህም የተስፋና የመዳን ምልክት ነው። ታላላቅ የዓለማችን ሙሁራን ሀገራችን ኢትዮጵያን የብሔሮችና የሃይማኖቶች ደሴት ብለው ይጠራታል። እርግጥ ነው ሀገራችን ኢትዮጵያ በሁሉም የተዋበችና ለዘመናት ልዩነቶችን እንደ ውበትና ሀብቲዛ ተቻችለን እስከዛሬ ለአለም ተምሳሌት ተምሳሌ የሆነች ድንቅ ሀገር ናት። የተለያዩ ቋንቋዎች፣ ባህልና እምነቶች ለኢትዮጵያ ስጋት ሳይሆኑ ውበትና የአንድነታችን ምንጭ ነው። ኢትዮጵያ የቀደም ስልጣኔ መነሻ የታነጸባትና ለዘመናት ያልተቋረጠ የለውጥ አሻራ የሚስተናገድባት ውብ ሀገር ናት። በዓለማችን ላይ ከስምንት ቢሊዮን በላይ ሕዝቦች ይህ የራሳቸው ሀገር አላቸው። እኛም ኢትዮጵያችን በቀደመው ትውልድ መስዋዕትነትና በአርበኝነት የቆመች መተኪያ የሌላት ሀገራችን ናት። ይቺን ድንቅ ሀገራችንን ከነሙሉ ክብሯ ጠብቆ ማሻገር የእኛ ትውልድ ኢትዮጵያውያን ኃላፊነትና ግዴታም ጭምር ነው። ኢትዮጵያ አሁን ላይ በሁሉም ዘርፎች ማለት ይቻላል ከአፍሪካ ሀገራት በቀዳሚነት የምትጠቀስና ኢኮኖሚዋን በፍጥነት በማድረግ ላይ እንደሚገኝ በተለያዩ አጋጣሚዎች እየተነገረ ይገኛል። በተለይ ደግሞ ኢትዮጵያ በግንባታው ዘርፍ እንዲሁም ኢንዱስትሪው ትልቅ ለውጥ በማሳየት ላይ ትገኛለች። አሁን ላይ ደግሞ ይህ የአፍሪካ ትልቁ መስቀል በመዲናችን አዲስ አበባ መገንባቱ ለሀገራችን ኢትዮጵያ በቱሪዝም ዘርፍ ትልቅ አስተዋጽኦ የሚያስገኝ ከመሆኑ በተጨማሪ ለመዲናችን አዲስ አበባ ተጨማሪ ድምቀት ነው። ሌላኛው ሃይማኖታዊ ይዘት ያለው የአለማችን ግዙፍ ሀውልት በብራዚል የተገነባው ትልቁ የክርስቶስ ሀውልት ነው። ይህ ሀውልት በሪዮ ደ ጄኔሮ የሚገኝ ግዙፍ ሀውልት ሲሆን ሀውልቱ የዓለማችን ትልቅ ሀውልት በመሆንም የሚታወቅ ነው። በብራዚል ደቡባዊ ክፍል ኢንካታዶ ኮረብታማ ስፍራ የተገነባው ይህ ግዙፍ ሀውልት ጠባቂ ክርስቶስ የተሰኘ ስያሜ ተሰጥቶታል። ብራዚል በአለማችን ላይ በቱሪዝሙ ዘርፍ በቀዳሚነት የምትጠቀስ ሀገር ናት። በተለይም በርካታ የባህር ዳርቻዎቿ ለሀገሪቷ ቱሪዝም ከፍተኛ ድርሻ የሚይዙ ናቸው። የብራዚሉ ግዙፍ የክርስቶስ ሐውልትም ለከተማዋ ትልቅ ውበት ከመሆኑ በተጨማሪ ትልቅ የመስህብ መዳረሻ በመሆኑም የሚያገለግል ነው። ይህ የሪዮ መታወቂያ የሆነው ሐውልት እንደ አውሮፓውያን አቆጣጠር ከ1922 እስከ 1931 ድረስ ለ9 ዓመታት የተገነባ መሆኑም ይነገራል። በወቅቱም 250 ሺህ የአሜሪካ ዶላር ወጪ ተደርጎበታል። ሀውልቱ በዓለማችን ላይ ከሚገኙ አስር ግዙፍ ሀውልቶች መካከል አንዱና ትልቁ ነው። መረጃዎችም እንደሚያመለክቱት በየዓመቱ ሁለት ሚሊዮን ያህል ሰዎች እንደሚጎበኙትም ይነገራል። በተራ ጫፍ ላይ እንደምታነጹ በአመት ከሶስት እስከ ስድስት ጊዜ የመብረቅ አደጋን እንደሚያስተናግድም ይነገራል። ኢትዮጵያም የበርካታ ጥንታዊና ታሪካዊ ቅርሶች ባለቤት በመሆኗ ከአፍሪካ ቀዳሚና ተመራጭ የቱሪስት መዳረሻ መሆኗ አያጠያይቅም። ለምሳሌም እንደ አክሱም፣ ላሊበላ፣ ድሬ ሼክ ሁሴን ጅማ ባጅፈር ፋሲለደስና የተለያዩ የመስህብ ስፍራዎቿን መጠቃቀስ እንችላለን። አሁን ደግሞ በመዲናችን አዲስ አበባ ግንባታው ተጀምሮ አሁን ላይ ግንባታው የቆመው የግዙፍ መስቀል ግንባታው ሙሉ ለሙሉ ተገንብቶ ሲጠናቀቅ ከሃይማኖት ይዘቱን ባሻገር ልክ ከላይ እንደጠቀስናቸው የዓለማችን ግዙፍ መስቀሎች እና እንደ የብራዚሉ የኢየሱስ ሀውልት ኢትዮጵያን ከአፍሪካ ቀዳሚና ከዓለም ተጠቃሽ ሀገር የሚያደርጋት ከመሆኑን ባሻገር የከተማ ችን ገጽታ ሙሉ ለሙሉ የሚቀይር ብሎም ደግሞ የስራ ድልን የሚከፍትና በቱሪዝሙ ዘርፍ የውጭ ሀገር ጎብኚዎችን በመሳብ ከፍተኛ ገቢን የሚያስገኝ ትልቅ ሜጋ ፕሮጀክት ነው። ውድ የቻናላችን ተከታታዮች በዛሬው ዝግጅታችን ባደረስናችሁ መረጃ እንደ ተደስታችሁበትና ስለዚህ አሁን ላይ ግንባታው የቆመው ኢትዮጵያን ከአፍሪካ ቀዳሚ የሚያደርጋት ግዙፍ የመስቀል ፕሮጀክት ግንባታ በቂ መረጃ እንደወሰዳችሁበት እናምናለን። የዛሬውን አበቃን። በቀጣይ ለእናንተ የሚያስገርሙ የሚያዝናኑና የሚያስተምሩ እንዲሁም ደግሞ እናንተን ይጠቅማሉ ብለን ዘምናቸውን መረጃዎች ይዘን እንቀርባለን። ቪዲዮ ላይክ፣ ቻናሉን ሰብስክራይብ በማድረግ የደውል ምልክቱ መጫኑን እንዳይረሱ። በቀጣይ ቪዲዮ እስከምንገናኝ ሰላም ለሁላችን ነው።